አቢላ ጉቱፈላ ፈላ ምንድን ነው እየሆነ ያለው? ገባ ብለን እናያው። ስኪስ ሰላም አለኩም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ የቻለን ቤተሰቦች እንዴት ናቸው ሰላም ናቸው? ደህና ነኝ። ሀገር ክፍል ሰማኒያ ስድስት ለሚዲዎች የማድረግ እንዲሁም ሰብስክራይብ የፊት ልጆቹ ወደ ስራ ሊሄዱ እየተባበሱ እንዳለ አንድ ቶ ተነሳች። ዛሬማ አለቃዬን ማየት አለብኝ ብላ ስትወጣ አያት። ከዛም በኋላ አለቃዋ ምን ቢያ ገደላት፣ ማለት ነው። ያሉት ማለት ነው። እስከ ዛሬ ድረስ አይተሽ ነበር፣ አይተሽ እኔ ለመጓጓት ጓጉተናል ነበር እና በቃ አትግድርኝ፣ በቃ አትግድርኝ እያለች አንገቷን ቀጭቶ እጁ ላይ ጓንት አርጎ ልጇን አሰናብቶ ሌሎቹ ሴቶቹ እና ለምንድነው ዝም የምንለው ሄደን አንረዳትን በቃ እንደዚ ነው ህይወት የሚገጥለው እያለች ነው ወይም ነበረ ይ ሳታቅ ነው እዛ ቤት የገባቸው ማለት ነው። ከዛ ልጅቷን ገደላት እና ወደ ሚመለከታቸው ካል- አድርሳት አለው እዚህ ጋ ቤዛ እና የተዋወቃቸው ልጅ ስሙን አናቀውም፣ ስሙን ማን ነበረ ያላት ግልጽ አላደረገውም ማለት ነው። ድርድሩ አፍቃሪ የሆነው የእሷ አፍቃሪ ማለት ነው የቤዛ አፍቃሪ ነው። እሷ አታውቀውም፣ እሱ ግን ያጋታል። ፎቶውን ቤት ውስጥ ታጥፎ ምናምን ነው እንትን የሚለው ማለት ነው። እና ቤት መጥቶ ሊጠይቃት መጥቶ ሙዝ ማንኮ ማያን ፍራፍሬ ይዞላት መጥቶ፣ እንዲህ የበሽታ የበሽተኛ ምግብ ነው እንዲህ ይዞ የመጣ ነው አለችው። እሷ እኔ እኮ ዝም ብዬሽ ነዋ፣ ነገ ምን ይዞ እንደሚገድ ያው ስላማመሽ እሱን ይሻለሻል ይሄ ደግሞ አላት ያለው ይደላል። በሽተኛ ደግሞ እንዳታረግ። ከዛም በኋላ እየጠየቃት ነበረ ስለ ቤተሰብ ምናምን ምናምን እየጠየቃት እንዳለች። ነገር ግን ፊቷ ላይ ጥሩ ነገር አላየሁም ነበር በሰላም ነው ብሎ ጠየቃት። ቤዛም አዎ ሰላም ነው አለችው። ከዛ እሱም አይ ሰላም አትመስልኝ ግን፣ ምን ሆነሽ ነው አላት። እንግዲህ ንገሪኝ። ከክንድ አባቴ እዚህ ጋር ፊት ለፊት ላይ ነበር ብቻ ብሎ የተሰረብቱን ሲወጣ ከክላሱ ከዛም በኋላ እዚህ ጋር ነበር ተወግቶ የወደቀው አለችው። ከዛም ቢላው የወተወጋበት ቢላ እናታን እጅ ላይ ነበር ያለው። እናታንም በሰዓቱ ታስሮ ነበረ፣ ግን እሱ ምንም ነገር አላረገም። ንጽሕናሁን አረጋግጦ ከእስር ቤት ወጥቷል አለች። እሷም አነስቴ በጣም ይገርማል። እና ማንኛውም ሰው አትውሉ ደግሞ ገዳዩ ነው ባትከታተያ ጥሩ ነው ብሎ ጠይቃ፣ ለምን አለ አሁን ምትከታተዩ ለአንቺ ሊጠቅምሽ ምንም ነገር አይጠቅምሽም፣ ያው በቀል ከበቀል ውጪ ብሎ ነገራት። እሷም እኔማ ገዳይ ንባቅና አንትን ንባቅ በጣም ነበር ደስ የሚለኝ በማለት መለሰችለት። እሱ ምንም አይጠቅምሽም አላት። እዚህ ጋር ሴቶቹ ተሰባስበው እያለቀሱ ነው። በቃ ሄደች ማለት ነው ረሳናት ማለት ነው እያሉ እየተጨቃጨቁ ነበር፣ እየጮሙ ነበረ። ከዛ ኧረ ደግሞ ሳይመጣብን ሂደን እንለባብስ አሉና ሂደው ለባብሰው መነሳት ጀመሩ። አለቃውን መጣና እየተዘጋጃችሁ ነው አይደለ አላቸው። አሁ የተዘጋጀን ነው አለች። አንድ ተነሳች ነው ወይም በቃ እንደዚህ ነው ማለት ነው፣ የምንቀጥለው እንደዚህ ነው የምትኖር፣ ለመሆኑ ስንት አመት ትኖራቸው? አለቻት። እኔ አመት ከምናምን የአምስት ወር ብዙ፣ እኛም እንደዚህ የቆየ ነው። አፋችንን ዘግተን በመቀመጣችን ነው እንጂ እስካሁን ድረስ ቤታችን ሲሆን ነበር አለቻት። እዚህ ጋር ቤዛና ልጁ ያው ቤዛ አዝናለች ማለት ነው በአባቷ እንትን እና ልጁም እየጠየቃት ነበረ። በቃ እስከዚህ ድረስ ተነገርኩት ይበቃል። እስኪ አንተ ደግሞ ስለ ቤተሰቦች ንገረኝ አለችው። እሱም አባቱ እንደሞተበት ነገረችው። እህቱም ቤተሰቦቹም እናቱና እህቱ እንደማይወዱት ነገራት። በጣም ያሳዝናል፣ ግን እንደዛ ላይሆን ይችላል አለችው። እና ዳጊና እዚህ ጋ አቤላ ተፋጠዋል ማለት ነው። ዳጊ ጸጉሩን ተቆርጦ ከእሱ ለመራቅ እየሞከረ ነው። ያው እናቱን ምክር መስማት ስላለበት ማለት ነው። ዳጊ ግን ያው ጽጋ እንትን ስላሉ እያስፈራራ ነበረ። እሱ ግን ማስፈራሪያውን ቪዲዮ መስራታቸውን አላወቀም ማለት ነው። ከዛም በኋላ አንተ ማታባ ብሎ አንገቱን ሲያንቀው ያን ቀው ሲል ጺ አመጣችና ያንን ቪዲዮ ጆሮው ላይ ደቅ ያደረገችበት እንቢከልክ ለፌት ነው የምነግረው አንተ እንደወገኸው አርጌ ብሎ ሲናገር፣ ተናገር ችግር የለውም አሉ እየሳቁ ማለት ነው ጽና ዳጊ እና ለዚህ ሁሉንም ነገር ነገራ። ህፃኖቹ ልጆች እንደሚደፈርና ህፃኖቹ ልጆች እንደሚያሰጋኝ ከዛም በኋላ አንገቱን ሲያንቀው ይሄን ነገር አሰማቸው ስ ማለት ነው። ከዛም ልጁ ተናደደና አንገቱን ለቀቀውና እናንተ የማትረቡ ቆይ ባልሰራላችሁ እያለ እየተናደደ ጩኸቱን ቀጠለ ማለት ነው። ሰራላችሁ ያለው እያለ እዚህ ጋር ደግሞ ናታን ወደ ነቢኒ እየመጣ ነበረ። ከዛም በኋላ የተዋወቃት ልጅ እናት እንዲተከታተል አድርገዋለች። ከዛም በኋላ እየተከታተሎች ነበረ። ከዛ ነቢኒ ጋር እንዳይመጣ መንገድ ቀይሶ ሄደ። ምክንያቱም እነሱ ጋር ከመጣ ያው ብዙ ችግር ስለሚፈጠርበት ቀይሶ ሄደ። ከዚህ ጋር ደግሞ ኢፍዬ ሰሞኑን ቢሮ ውስጥ ምን እንደተፈጠረ እንዲነግሯት ስልክ እየደወለች ነው። ያው የተፈጠረውንም ሳላቅ ምንም ሰላም ነው አደለ? ምን የተፈጠረ ነገር አለ? እያለ ስልኩን እያወራች ነበረ። ያ ግን የምታወራው ነገር ለእኛ አይሰማም። በቀጣይ የምታባራርን ይሆናል። እዚህ ጋር ያ ፌት ቢኔን ተከታተለው ነው፣ እና ለሰውየው ቢኔ ክስ ማስፎብኛል እያለ እየነገረው ነበረ ማለት ነው። ለሰራተኛው ማለት ነው። ከዛ ማዘጋት እንችላለን ብሎ ሲነግረው ይሄ አሁን እንኳን የሚዘጋበት ሰዓት አይመስለኝ እያለ ነበረ። እዚህ ጋር ደግሞ ዲያራ፣ አዎ ዲያራ ዲያራ እና ናታን ቁጭ ብለው እያወሩ ነበረ። ናታን ዲያራ ለምን የቀረባት ይመስላችኋል? እናቱ እናቷ የዲያራ እናት ከነ እንትና ጋ ነው የምሰራው ማሰለኝ አይቲንግ እንደዛ ነገር ክፍል እና የአፌት ጋር ማለት ነው። የእሱ አንድነት ናቸው። ልጅቷን ያገቷት፣ ተቀናቃኞቻቸው ያገቷት። እዚህ ጋ ያው እናታንና የአፌትና ቢኔ ተፋጠዋል ማለት ነው። ክሱን ማስቆም ብቻ አስቁም፣ አለበለዚያ የእጅህ ነው የምሰጠህ እያለ እየነገረው ነበረ።